እንዴት ነሽ? አለሁ፣ ሰላም። ሁሉ ሰላም ነው? ቤተሰብ ሰላም ነው። በጣም ተረጋጋሽ። ተረጋግቻለሁ። እኔ እንጃ፣ እኔም አላውቅም። መንሱሬ፣ እንዴት ነው? ትሪፕ እንዴት ነው? ጉዞ ምናምን፣ እባክሽ፣ እንዴት ነው?

ታዲያ ቲክቶከር ዱባይ ሂድ እንጂ አሜሪካ እንዲሄድ ፈለግ እንዴ? ይሄንም በዛ ነው የሚቀረው። እንዲመንሱሬ እንዲማ ትልምሽ ቱርክ ብሄዱ አይመለሱም፣ ቱርክ ሄዱ አይመለሱም። ይገርማል። እና እኔ ሁለተኛ አሁን እኮ እንደዚህ ይሻላል። አይ ውጭ ድ የአንድ ቦታ ላይ መልሰው መንሱሬ አሁን የሆኔ ማኛ እንዳስጠምቅ ነው፣ ምን ይመስላል? ምን እሱ ኮንትራቱን አልጨርሰማ ኮንትራቱን የጨረስነት አስጠምቀዋለን። ለማንኛውም ስሙ እንዴት ነች አንቺ? ደህና ነሽ? ሞጣ እየፈለገህ ነው? ለምን እንደሚፈልገኝ? ሞጣ እኮ እኔ አሜሪ አንድ ቀን ነው የተናገርኩት። አንድ ቀን በዛ በርበሬ ጃኬት ለብሼ እሱ ሱፍ ለብሶ ተናግሯል። ቲሸርት ለብሶ ጃኬት አድርጎ ሳምንት ሞላው እኮ። እረ በቃ በሉት እንዴ! ወላ ሳምንቱን ሙሉ ስለኔ ነው እያወራ ያለው። አንድ ቀን ነው የተናገርኩት። በዚህ ደረጃ እንደዚህ ፊልም ምታረግ ከሆነ ጥሩ ነው። አይ ግን መንሱሬ እኔ ባይዘ ሬስፔክት ምን እንዳከበርኩ ታቃለ። ያንተ ቻሌንጅ አሁን ቲክቶክ ላይ በቃ ማት ቻሌንጅ እያየው ነው። አምስት መቶ ካስከባቹ ይሄን ያህል ብር እሰጣለሁ። አይ ተጽዕኖ ፈጣሪ መሆንን እኔ መስክረልኛል። የምሬ ነው ያንተ ቻሌንጅ የመንሱሬ ቻሌንጅ መባል አለበት። ተጽዕኖ ፈጣሪ መሆኑነቱ ብቻ ሳይሆን እኔ ያስጀመርኩት ቻሌንጅ አራት መቶ ሺህ በ በአራት ቀን ነው የገባው አሁን እኮ ቲክቶኩ ለቅሶ በለቅሶ ሆኗል። እባካችሁ ፎሎ አድርጉ በ500 ሺህ ብር ላገኝ ነው። እባካችሁ እንዲሁኝ ያለው በሰው በማስነገር እባካችሁ ፎሎ አድርጉት ብር ሊያገኝ ነው። ከልት ብር ልታገኝ ነው። ጊዜው ተቃጣይ ነው። ጊዜው መንሰይ በቃ ለምን ለኔ ለኔ አንድ ቪዲዮ ዩቲዩብን እንደዛ አታስደርግልኝም? በነፃ ምንም፣ እኔ ብር አልፈልግም፣ ምንም ሽልማት አልፈልግም። አብዛኛ እናውቀዋለን፣ ሰዓቱን አሁን የአንድ ሰው ህይወት አስተካክለናል። በፈጣሪ ፈቃድ የአንድ ሰው ህይወት ደግሞ አሁን እናስተካክላለን። ግንትን ይፈልጋል። የሆነች ሰዓት ትፈልጋለች። የሆነች ነገር አለች። ገባ? ያችን ጊዜ ጠብቀ ካልሆነ በስተቀር ኤቭሪ ታይም ካረከው ይኸው እንደዚህ ትለምናለህ፣ ለምንህም አይሳካም። በዚህ የኢትዮጵያ ህዝብ ስትለምናቸው ሰው ይረዳሉ እንጂ ይሄ የሚከተል ነገር አያርቡ። በጣም የታዘብኩት ነገር እሱ ችግሩ ደግሞ ሌላ ምንድን ነው መሰለህ ተስዬ፣ እኔ አሁን ለራሁን ፎንቴ አምስት መቶ ሺህ ብር እሰጣለሁ አንድ ሚሊዮን አስገቡት ነው ያልኩት እንጂ እኔን ፎሎ አርጉኝ አላልኩም። እኔን ፎሎ አርጉኝ አላልኩም። ገባ እኔን ፎሎ አርጉኝ ብን ኖሮ ምን ይሆናል መሰለ ሰው ብዙ ቦታ ላይ ሰጠው ይችላል። ግን አሁን ሁለት ነገር ያ ልጅ እንዲያገኝ ፈለገ። ሰው የሚወደውም የሚጠላውም እኔን የሚወደኝም የሚጠላኝም አንዳንዱ ረ ሳክስ ነው አይከፍለውም። በቃ ይህን አምስት መቶ ሺህ እናዋርደው ብሎ ተዘጋጅቷል ዩቲዩቡን አቀባ ብሎ አጀንዳ ላይ አደርገው። አንዳንዱ ደግሞ ይሄ ይሄ ሳክስ የሚክፈለው እንዲያው ሚስጠው ይባብርክ ይባል። ስለዚህ እንደዛ ነው። በጣም የሚገርም ኪኒየስቲ አንቺ አስተርግልኛ አንቺም ብዙ ተጽዕኖ ፈጣሪ ነሽ። አሁን በምንድ ቻሞኒ ተጽዕኖ ፈጣሪ እኔ ባይዚ ብዙም እንዲ ማታ ማታ አሁን ላይ ከአንድ ሰዓት በኋላ ለጥ ነው ብለው ቢኮዝ ስራ፣ ስፖርት፣ እንቅልፍ ስምንት ሰዓት የግዴታ መስሎኝ መተኛት አለብኝ በቃ በየቀኑ እና ቆራርተው ቆራርተው አንቺ ነሽ ፌመስ ነ አንቺ ነሽ፣ አሁ ልክ ነሽ። ክላስ ደግሞ ከኔ ጋር ሲሆን ደግሞ አሁን የወቅቱ ቫይራሉ አሁን እኔ ስለሆንኩኝ እንትን አለው ማለት ነው። የሆነ ቫይራሉ አሁን እኔ ቫይራልዛ ነው። እንዴት ነሽ ምናምን ቅድም ያልኩት ነው እንዴ። ምን ምን አርገች ነው ጭቀጭቁኛ፣ የሆነ ዘፈን ጋር ብዣ አለው። የማን ዘፈን ነበረ? ባለጊዜ ተደረተረ ተረተረ የሚል ዘፈን ተጋብዛ ነበር። እሷ እግዚአብሔር መስሬ ባለጊዜ የሚባል የለም እኮ በዚህ ዘመን ነበር። ባለጊዜ እኮ አንተ ነህ፣ እሷ ነች፣ እኔ ነኝ። ሰርቶ የኖረ ሰው ሰርቶ ያደገ የተለወጠ ሰው ሁሉ ባለጊዜ ነው። በአፄ ምኒልክ ጊዜ ሰዎች ብር ሲያገኙና የተሻለ ኑሮ ሲኖሩ በሪያርዶ ሷ ማብላት ሲጀምሩ እረሱ ባለጊዜ ነው ይባላል። በኃይለ ስላሴ ጊዜ አይ አንዷ እኔ ባለጊዜ ነኝ። ቤተሰቦችን ዝታቤ ነበር መቼም እርግጠኛ ነኝ። ኢትዮጵያ ወይ ዱባይ አትኖርም። እችል እንጂ ኢትዮጵያ ወይ ዱባይ ትኖር። እዚህ ነው የምትኖረው። እኔ እዚህ በህግ ይዤዋለሁ ነገሩን፣ እዛም በህግ ይዤዋለሁ፣ እዚህም በህግ ይዤዋለሁ ነገሩን። ግን ብላኛለች። ቆንጫ አውጥተዋል ላይቭ ላይ

በዚህ ይሄን ነገር ትትይጅበታለሽ ወይ እንትኑ ቅጣቱ በጣም እንት ስለሆነ እዚ ገር ማነች ልጅቷ? አንዷ አረቋ በታሪክ የኔ ቤተሰቦች ናቸው የተዛተባቸው። በታሪክ ቲክታክ ላይ ቪዲዮ ተከፍቶ ተዛተባቸው። የመጀመሪያ ኔ ቤተሰቦች ው አንድ ነገር ልንገርሽ፣ ባለጊዜ ኢትዮጵያ ውስጥ ያለው ባለ ጊዜ ሰርቶ የኖረ ሰው ብቻ ነው ባለ ጊዜ ተብሎ። አንቺ ወንጀል ሰርተሽ እንደዚህ ማስረጃ ኑሮ በጣም ከባድ ነው የሚሆኑ። እስፔሻሊ በተለይ ደግሞ ዱባይ ላይ ከባድ ነው በጣም። ነገሯት የምታውቀው ዛቻው፣ ሽብር ይሄ፣ የሽብር ወንጀል ሽብር ክራይም ነው ዛቻው ማለት ነው። ክራይም ይሄ የግድያ ዛቻው እንዳታወሪ አንተው አላወራችሁ አወራው አላወራው ያለው ነገር ነው። በጣም ብዙ ሰው ገብቶበታል ነገር ነው። መንሱሬና አይ እኔ ቪዲዮ ልሰራ ብዬ እኔ አንድ አንድ ላይት እንዲያ ያለ ነገር ውስጥ መግባት አልፈልግም። እና ወገኖች የምሬ ነው፣ ይሄ ሶሻል ሚዲያ ነው። እኔ ለሁላችሁም እዚህ ጋር እኔና መንሱር ከተጣለም እኔና መንሱር ጋ ነገሮች ማለቅ አለባቸው። በቃ ቤተሰብ ጋ መሄድ የለበትም። ዛቻ ጀስቲስ ሶሻል ሚዲያ ከዘጋችሁ በኋላ እ ማንም አላውቃችሁም። ምኔና ነው ከዚህ ላይ ከወጣ በኋላ እናንተ ወይ ቪዲዮ ታያላችሁ፣ እኔ ግን ማን እንደሆናችሁ አላውቅም። እና ፕሊዝ እኔ ኪኒ አንቺን ተረጋጊና ነገሮችን ሰከን ብሎ በሽምግልናም ከሆነ ሀገር ቤት ያሉ ሰዎች ሽምግልና ተመሩ። በጣም ልጅቷ ትታወቃለች። አደጋ ውስጥ ነች። ትረስት አደጋ ውስጥ ነች። ዘመድ ካላችሁ እዚጋ ካላችሁ አደለም። ዱባይ ዱባይ ደግሞ ኤክስትሪምሊ ሀርድ ነው እንደዚህ አይነት ቄስትሽን። እና ብትታረቅ ነው የምትሻላት። አንዳንድ ሰዎች ተሴ ምን ይሆናሉ መሰለን ነው መታረቅ እንደዛት አንቺም አንቺም ሰዘተሻል። መቼ ነው ሰዘተሻል? አይ ኦሬዲ ሲጀመረ እናት፣ አንቺ እኔ ታላቅሽ ነኝ ገባሽ? አንደኛ ነገር በእድሜ ታላቅሽ ነኝ፣ በፎሎወር ታላቅሽ ነኝ፣ ለብዙ ነገር ታላቅሽ ነኝ። ስለዚህ አዳምጨኝ፣ እንደ ታላቅ ታላቅ መከበር አለበት። ብዙ ሰዎች ምን ይሆናሉ መሰለሽ፣ እዚህ ሶሻል ሚዲያ ላይ አይደለም ኖርማል፣ እኔ ብዙ ሽምግልና ብዙ ሽምግልና ሄጄ ወላሂ ህውይ ጨለማይኝጋለኝ ባለፈው እንደዚህ አይነት ልጁ አደጋ ውስጥ እንደሚገባ በትክክል በቃ ህጉ ጠቅሶ ምናምን የሰውየው ጠበቃ ነግሮኝ ያለውን ነገር ዶክሜንት ምናምን አሳይቶኝ ለሰውየው ለዚህ ለተከሳሹ ብዬ የከሳሹ እግር ላይ ነው የወደድኩት። በህይወት ዘመነ ይሄን አድርጌ አላቅም። ለምን ምን ይፈጠራል? አደጋውን እኔን እየተረዳሁት ተከሳሹ ብዙም ላይረዳው ረዳው ይችላል ስትረዳው ግን የሚመጣውን አደጋ ወላ ጉልበት ላይ ወድቄ እሺ አስብዬ ከዛ በኋላ ነገሮቹ እንድስተካክሉ አደረጉ። ተስፍዬ በቃ እንገናኛለን እሺ። የወጣው ምናእና ምመንዘታ ምን ይሆናል መሰለሽ ላንቺም ራሱ እንደዚህ አይነት ነገር ሲፈጠር ይጸጽትሻል። መቼ ነው የሚጸጽትሽ? መሰለሽ ዛሬ፣ ምንም፣ በጣም ተናደሻል፣ ምናምን በቀላት አለው፣ ምናምን ታሰረች ምናምን፣ አንጀባ ትሰማያለሽ። ከሆነ ሌቭል በኋላ ማስቆመት ችልም። ያንን ክስ አቃቢ ይይዘዋል፣ ወደ ፍርድ ቤት ይሄዳል። በይቅርታ ክስን እንኳን ማንሳት የማችልባቸው ደረጃ ሊደርስ ይችላል። ፋይናሊ፣ ይሄ ሰው ተፈረደበት። ምን ይጠቅማታል? ንገረኝ። አንተ ሰው ላይ አስፈረደ፣ ሰው አሳስረ፣ ምን ትጠቀማለ? በዚህ ላይ ደግሞ ለቲክቶክ ንግግር፣ እኔ እንደዛ ባደርግ ስንት ሺህ ሰው ነው የማሳስረው። እዚህ ስንት ሰው ነው የሚሰድበኝ? ስንት ሰው ያ ገብቶ አሁን ነው ዛሬ ጠዋት፣ ዛሬ ጠዋት እንኳን ሶሪ፣ ዛሬ ጠዋት እንኳን የሆነ ሰው ደውሎልኝ እንደዚህ እንደዚህ እንደዚህ እንደዚህ ነው እና እባክህን፣ ሰውዬው ደግሞ ክስ ሂደዋል ምናምን ብሎኝ ስልክ ሰጥቶኝ ደውዬላቸው እንዲታረቁ አርጋለሁ። ክሱን ክሱን እንድ ስልክ ማለት አንዳንዴ ሰዎች አይረዱም። የሕግም ጉዳይ በዚህ አጋጣሚ አውሮፓ በጣም ነው ሕግ የሚያስጠነው። አሁን ሰው ሲደባደብ ወይም ሰው የሆነ ነገር ሲሆን ቆመ ካየ ፖሊስ መጥቶ እዛ ጋር ተንቀልቅለ እንደ ኢትዮጵያ መስሎ ከመሰከር ከዛ ጋር ማለት ነው፣ ስም መታወቂያ እያዛል። እነዛ ክሶች እስካልተቋረጡ ድረስ አንተ እዛ አለ ፍርድ ቤት ትገኛለህ። እዚህ ለዛ ነው ብዙ ጊዜ ፊልም ላይ ምናምን ሰው ሲደባደብ ምናምን ሰው የራሱን ስራ የሚሰራው መገኘት በፍጹም የለብህም። አምስት አመት እነዛ ሰዎች የሚካሰሱ ከሆነ ሁሌ አንተ ትጠራለህ። በጣም ነው የሚያስጠላው፣ እና እኔ ያየሁት ነገር ይደብራል። ወይዚህ እኔ የምር ነው እዚህ በኪዩን ላይ ቪዲዮውን አይቼዋለሁ፣ ደጋግሜ ነው ያየሁት እና ንቄ ነው የተወኩት። ምክንያቱም እኔ አላቃትም ልጅቷን፣ ግን ይደብራል። በቃ እንደዚህ አትበሉ ሰዎች። እኔ አራተኛ ክፍል ምናምን ትዝ ይለኛል ምን አልመሰለ መሰለ በመስደብ በመሰዳደብ ምናምን በማድረግ ቫይራል ይወጡና ያንን ቫይራል ወጥተው ፎሎወርስ አግኝተው ጊፍት አግኝተው የሆነ 15 ቀን አንድ ወር ደግሞ ቆይተው የሆነ አጀንዳ ደግሞ ተሰዳድቦ ይመጣሉ። በጣም የሚገርመው ነገር ይሄ የነሱ አይደለም፣ የተመልካቹ ነው። የሚገርመኝ ተመልካቹ የተጣለን ሰው ሲያይ ኢሚዲየትሊ ቫይራል ይወጣል ቪዲዮ። ያ ሰው ጌም ሲጫወት ጌም ያገኛል ምናምን ምናምን፣ ኦማይ ጋድ! እኔ ሰው እውነትም ለምን እንደዚህ እንደሚሆን በጣም ነው የሚገርመኝ። ይሄ ኮ ከባድ ነገር ነው። ተሴ አንተ ኮ ዛሬ ልትጠኙ፣ እናንተ የምናወራውን እኮ ልንገር፣ ሪከርድ የሚያደርጉ ብዙ ሰዎች አሉ። ተሰዳድበን ወንጀል ሰርተ ነበረና ለሌሎች መንሶሪያ አንተ ጋም ላሉት እኔ ጋም ላለው፣ እባካችሁ ከእኔ ጋር ከተጣላችሁ እዚህ እኔ ጋር ጨርሱ። ቤተሰብ ምንም አያውቀው። ቲክቶክ አሁን እርግጠኛ ነኝ የሁለቱም እናትና አባት ቲክቶክ ሲባል ምንድን ነው አፑን እራሱ በትክክል አይጠሩም። እና ወገን ምንም አያውቁት። ቤተሰብ ጋር ነገሮች ባይሄዱ የተሻለ ነው እና እኛንን እኛንን ፈንድተን ጠግበን ጥግብ ብለን እየፈነጨን ያለ ነው እና እኛ እዚሁን ጨርስ። የምር ይደብራል እና እኔ ተሰምቶኛል። ከዛ ሲቀጥል ደግሞ በዚህ በሰለጠነ ዘመን እንደዚህ መባል የለበትም አራነጥም ነገር ማጋጋል ምናምን ሳይሆን አይባልም። እያንዳንዳችን ሀገሬ ነው ኢትዮጵያ እኔ ሀገሬ ነው። ማንንም አልሰማም ደረቴን ነፍቼ ከፈለግኩኝ ኦሮሚያ ክልል፣ አማራ ክልል፣ ትግራይ ክልል ሄዳለሁ። የኔ ነው የሚባል የለም። ባለ ጊዜ የሚባል ነገር የለም። ኧረ የለም፣ እንዳትሸወዱ ነፍሴ እንዳትሸወድ። የማንም ብሄር ሆነ ወንጀል ሰርተህ በዚህ ዘመን ሰው ከሳሽ ካለ የለም። እንደዚህ እንዳይመስልህ። ይህን ደግሞ ይኖራል እኛ አለን ምናምን የሚል ከዚህ ክሱ እኮ ዱባይ ላይ ነው፣ አስበው። ከዚህ እኮ ደግሞ እኔ ያለው የሚል ይኖራል። በእውነት በጣም ነው የሚገርም ነው። እና እንዴት ነው ላይክ ሙቀቱን እንዴት አየ አሁን ሙቀት ጊዜ ነው አሜሪካ ያልኩህ። እስኪ በሱ ዙሪያ ላይ ላይክ እሺ እኔ እንደወጣሁ ሼር አደርግላለሁ። ለምን እዚህ እኔ አልፈልግም። እዛው እዛው ይጨራርሱ ነኝ። ምን አገባኝ? እናቴ እኔ አልፈልግም። እስኪ እሺ አላድርጉልኝ። ወስአፕን ቼክ አድርግ መስሎኝ ልኬልሀለሁ ወስአፕ ላይ። ወስአፕን ቼክ አድርግ ላይ ሁለተኛ ስልኬ ነው ኧረ፣ አንዱም ራሱ ልኮልኝ አልጠዋት። እኔንም ሰድበኛለች። ችንች እንዲደካ እናትዬ ዱባይ ከሆነች አደጋ ነው በጣም ስ ኢቨን፣ እንደዚህ አይነት ጉዳይ ዱባይ ብቻ ሳይሆን ኢትዮጵያ ራሱ መንግስት ሲሬስ አድርጎታል። ይሄ የሶሻል ሚዲያ መሰዳደብ፣ ይሄ ዝም ብሎ ምናምን ማድረግ ሰው ወደ ህግ ከሄደ ከባድ ነገር ሆኗል